ደስ የሚለው ነገር እንግዲህ የምህረት አዋጁን በተመለከተ አዲስ ደስ የሚል ዜና ወጥቷል። ስለዚህ የመዳም ቅመሞች ቻንሱን ተጠቀሙበት። ከፊል የትናገኝ ከፊል የትናገኝ ለምትሉ ልጆች ይሄንን ቪዲዮ ሙሉን እስከ መጨረሻው ድረስ አዳምጡ። ከፊል መዳሞቻችሁ ካልሆኗችሁ ሌላ ምርጫ አለ፣ ነገር ግን አስተማማኙ የመዳሞቻችሁ ነው ብዬ ተናግሬ ነበረ። አሁን ብር አጣን የምትሉ ለሁሉም እዚህ ቪዲዮ ላይ ሁሉንም ትሰማላችሁ። ቪዲዮውን እስከ መጨረሻው ድረስ በትዕግስት ተከታተሉ። አሰላሙ አሌይኩም ረህመቱላሂ በረካተ ሹድና የተከበራችሁ ውድ ቻናላችን ቤተሰቦች እንደት ናቸው? እንደውም ክርስቲያን ወንድሞቻችን ሰላም ብያለሁኝ። ለቻናሉ አዲስ የሆናቸው ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በሰሞኑ በአዋጁ ጉዳይ በኢቃማ ጉዳይ ሁላችንም ስንጨነቅበት የነበረ ብዙዎቻችን ማለት ነው የመድሃም ቅመሞች ያው ፈጅአ ስለሆነ የወጣው አዋጁ ብዙውን አስጨንቆ ነበረ። ነገር ግን ያው መጨረሻው ቆንጆ ሊሆን ነው። የተጠቀመበት ሰው ሀሪፍ ነው ማለት ነው። እሱ ምንድን ነው እንግዲህ የምህረት አዋጁ ለወር የሆን ወይ ለስንት ጊዜ የሆን ወይ ብለን ብዙ ሰው ተጨናንቆ ነበረ። አሁን ላይ ግን ደስ በሚል ሁኔታ ለስድስት ወር ጊዜ ተሰጥቷል። በዚህ በስድስት ወር ውስጥ እንግዲህ ውድ መዳም ቅመሞች ዝግ ብላችሁ በተረጋጋ መንፈስ ብርም የሌላችሁ ብራችሁን ጃሄዝ ያርጋችሁ። በቃ ማሰቢያ ጊዜ በቂ ነው፣ እንደ እኔ በጣም ሀሪፍ ነው ማለት ነው። ስለዚህ የተጨናነቃችሁ ከፊል አጣን ብላችሁ በጣም የተጨናነቃችሁ፣ ብር አታችሁ ማሰራት እየፈለጋችሁ የተጨነቃችሁ ልጆች እንኳን ደስ ያላችሁ ብያችኋለሁ። በዚሁ አጋጣሚ እንግዲህ ያው ቻንሱን የሚጠቀም ሰው ካለ አሪፍ ነው። ስድስት ወር ማለት በተለይ ስራ ላይ ያለ ሰው በብር ችግር ወደ ኋላ አይልም ማለት ነው። ስድስት ወር ማለት ቀላል ጊዜ አይደለም። ምናልባት በብዙ አጋጣሚ እንግዲህ ቁብ የገባ ሰው ይኖራል፣ ብር እጁ ላይ የሌለው ሰው ይኖራል። ይሄ ደግሞ ድንገት ሲመጣ ደግሞ ለማሰራት ልባችሁ የቆመ ልጆች እንግዲህ አሁን እድሉ መጠቀም ትችላላችሁ። ከፊል በተመለከተ ደግሞ ተረጋግታችሁ ሐበሻ እናምናችሁ እኔ ሐበሻ ጋራ ተነጋግራችሁ ኢቃማችሁን አሰሯል ላችሁ ነገር ግን መክተበል አመል የሚባላለ ኢቃማ የሚታደስበት ቦታ እዛ ሂዳችሁ ታረጋግጣላችሁ። እኔ ግን ጓደኛዬ እውነቴን ነው ምላችሁ ለምንም ብያሏሽም ሄዳ ከፊል የሌላት መስሏቸው ከፊል እኛ እንሰጥሻለን ከመክተቡ ነገር ግን የከፊል ሶስት ሺህ ብር ትከፊ ያለሽ ለአመት ኢቃማሽ ይታደስልሻል ብለዋታል። ስለዚህ እናንተ ብልጥ ከሆናችሁ የትም ቦታ አለ መሪያድን ብትሉ ጅዳን ብትሉ መካ መድና የትም ቦታ ሳኡዲ ውስጥ በየ ቦታው ይሄ ግድ ነው፣ መክተበል አመል የሚባለው አለ። ስለዚህ ለመዳሞቻችሁ ራሱ መክተበል አመል ውሰጅኝ ብትሉ ይወስዷቸዋል። ይሄ የሹርጣ ቦታ ምናምን አይደለም፣ የሚያስፈራ ቦታ አይደለም። ቦታው ትንሽዬ ቢሮ ነች። ስታዋት ራሱ ያው ስገቡ ነው እንጂ የሚያስተናግዷችሁ ስታዩት ራሱ እንዲህ አይነት ቢሮ ነው እንዴ ብላችሁ አጠብቁም፣ የሚያስፈራ ምናምን አይደለም ብዙ ግርግር ጋጋታ የበዛበት ቦታ አይደለም። እኔ በራሴ ስላየወጥ ነው ቦታውን ማለት ነው። ስለዚህ እዛ ሄዳችሁ በተረጋጋ መሰረት ቁጭ ብላችሁ አናግሯቸው ማለት ነው። የዛን ሰዓት እንግዲህ ከፊል ካጣችሁ እዛ እነሱ ያመቻችላችኋል ማለት ነው። ነገር ግን ጥሩ የሚሆነው እውነቴን ነው የምላችሁ የምሰሩባቸው ቤት የምታቋቸው መዳሞች ተመጣጣይ ደመወዝ ከቀጠሯችሁ ቢያንስ እንኳ ቤተሰብ አይተን በቃ ሀጅ ያላችሁ ኢትዮጵያ ደርሳችሁ መመለስ የምትፈልጉ ልጆች በዚህ መልክ እዛው መዳሞቻችሁን ብታሰሩ በጣም አሪፍ ነው። ምክንያቱም አሁን ሳኡዲ ላይ ሳኡዲ ታ ያላችሁ ለእናንተ መንገር አያስፈልግም፣ እንደ ድሮ አይደለም። እንዲሁም ደግሞ ደስ የሚለው ነገር ተጨማሪ በዛየራ ቤዛ የመጣችሁ ልጆች ኢቃማው ተሰርቶላችሁ ከዛ በኋላ የጠፋችሁ ልጆች ካላችሁ እናንተንም ይወክላል። ስለዚህ እናንተም እድሉን ተጠቀሙ እላችኋለሁ። ሀባይብ ደስ የሚል ነገር ነው። እውነት ለመናገር ሳኡዲ፣ ያው ዱባይ ሌላው ሀገር ነው እንጂ የምህረት አዋጅ የሚያወጣው ሳኡዲ፣ ውጡ የሚል የምህረት አዋጅ ነው እንጂ ገደብ ሰጥቶ ነው እንጂ እንዲህ አይነት የምህረት አዋጅ ሰጥቶ አያውቅም። አንድ ጊዜ ብቻ ለዑምረኞች ሰጥቷል ተብሏል እንጂ በዚህ ልክ የምህረት አዋጅ አግኝተን አናውቅም ማለት ነው። ስለዚህ ሀባይብ ልጅ ያላችሁ፣ ባል ያላችሁ፣ ቤተሰብ መጠየቅ የምትፈልጉ ልጆች አሁን ቅርብ ሰዓት የመጣችሁ በተለይ ሶስት አመት አራት እስከ ስድስት አመት ድረስ እስከ ሰባት አመት ድረስ ያላችሁ ልጆች የቃማችሁን አስተካክላችሁ ሂዳችሁ መመለስ ትችላላችሁ ማለት ነው። ስለዚህ ቻንሱን ተጠቀሙ። ስድስት ወር ማለት በጣም በቂ ጊዜ ያለ ከፊል ማንኛው ከፊል ማረገው ማንኛውም ሰው ከፊል ባረግ የምሰራበት ነው። መክተብ እጅ ነው የሚለውን ራሱ ለማነጻጸር በቂ በቂ ጊዜ ያላችሁ ደስ በሚል ሁኔታ ነው እንግዲህ። ሳኡዲ ማሻአላ ብያለሁኝ ጦሩ ነው ማለት ነው። ከዛ በኋላ እንግዲህ የሚያስከትለውን አናውቅም። ታቃላችሁ፣ ምናልባች ውጡ ሊመጣ ይችላል አይታወቅም እና ከአሁኑ ራሳችሁን አዘጋጅታችሁ ተጠባበቁና የቃማችሁን የምታስተካክሉ ልጆች አስተካክሉ፣ አስተካክሉላችኋለሁኝ። እንግዲህ ለዛሬ ይህንን ነው ይዤላችሁ የመጣሁት። በተረፈ ቪዲዮን ታውታላችሁ፣ ላይክ አታደርጉኝም፣ ሳብስክራይብ አታደርጉኝም፣ ሸር አድርጉልኝ።